ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ብሩጌና ሀይምዬ ማለት ነው። እኛ በናፍቆት ተበሰቃቅለን ምናምን ነገር ይሆን አሌለት እንጥጥ ብላችሁ ትመጣላችሁ ስንል ጭራሽ ተጋይታችሁ ትመጣላችሁ። በእናንተ ጠብ እንደማያምር አታቁም እንዴ? በእናንተ ሳቅና ጨዋታ ነው እንጂ ጸብ አያስፈልግም። በእናንተ መሀል ውስጥ ጭቅጭቅም ምንም ያለ መግባባትም ሊኖር ይችላል። ነገር ግን በውስጥ መስመር ብጃርሱት በጣም አሪፍ ነው። ለምን ብሩኬ፣ ለአንተም ሀይሚም፣ ላንችም ጥላት አለ። ይህንን ሳታውቀርታችሁ አይደለም። በእርግጥ ልክ ናችሁ። ያው የጠፉበትንም ምክንያት ባጭሩ ተናግረዋል ሀይሚዬም ሀይምዬም ያው የኔ ላይፍ ያው ሚዲያ ላይ ነው፣ ሁሉም የምታውቁት ነገር ነው። ከእናንተ ደግሞ ምንም የሚደበቅ ነገር የለም። ያለውን ነገር ደግሞ የተፈጠረውን ማወቅ ስላለባችሁ ነው ብላ አንዳንድ ነገሮችን ተናግራለች። በእርግጥ ሀይምዬ ልክ ነሽ። ነገር ግን እንችና ብሩኬ ስትጣሉ አረለም ሳት ተጋይታችሁ የሴጣን ጆሮ ይደፈንና ሳትጋጩ ለማጋጨት የሚሄዱት መንገድ አስቡት እንግዲህ፣ ምን ይሉታል? አሁን የቢኒን ፎቶ ከሃይሚ ጋር መለጠፍ ምን ይሉታል? እሱ ቪዲዮ በለቀቀ ቁጥር ጠብቃችሁ፣ እንደውም ረስቸው ሳልነግራችሁ የምትለጥፉ ሰዎች ተግንድ ወስዶ ይለጥፋችሁ። ምንም ይሉት ነው እንደዚህ አይነት ነገር። በእርግጥ ብሩኬና ሃይሚ በዚህ ምክንያት ተጣሉ እያልኩኝ አይደለም። የእነሱ የተጣሉበትን ትክክለኛ ምክንያት አልተናገሩም። ማንም ሰው በህይወቱ የሚያጋጨው ነገር ሊኖር ይችላል። ነገር ግን እዚ ጋር ደግሞ ሚዲያ ላይ የምትናገሩትና የማትናገሩት ነገር አለ። ነገር ግን እኔ ደግሞ አይቼ ማለፍ ደስ አይለኝም። እንደዛ የምታደርጉ እንደዛ የሚያደርጉ በራሱ አሉ። አስቡ እንግዲህ አይደለም እናንተ በአንድ በታችሁ እዚ ጋር ተጋይተናል ብላችሁ ተናግራችሁ ሳትጋጩ እናንተን ለማጋጨት ስንት የሚጋጋጡ ሰዎች አሉ። የማይደረገውን ነገር የሚያደርጉ እና ፕሊስ፣ ብሩኬና ሀይሚ ከሰማችሁ ከተረዳችሁን በእናንተ ጸባይ አምረም። ሀይሚዬ ደግሞ ብዙ ጊዜ ሴት ልጅ መሸነፍ አለባት። አንዳንድ ጊዜም ቢሆን ብሩኬ የሚልሽን በቃ አልል እሽ በይ ስልሽ ምን መሰለሽ ሀይሚዬ፣ እንደ ብሩኬ የሚያስብልኝ የሚያዝንልኝ የለም ትይናለሽ። ደግሞም እኛ እናጋለን። እንደ ብሩኬ የሚያስብልሽ የሚያዝንልሽ ይጨነቅልሽ እንደሌለ አንቺም እንደዛው ለብሩኬ ማለት ነው። እሱ ወንድ ነው ከረር በሚል ሰዓት እንደውም ሴት ልጅ ናት ልታበርደው ምናምን አሌለ ልትአረጋገው የምትችል ማለት ነው። ስለዚህ አንቺም ምለኛ ከሆ ብሩኬ ምለኛ ከሆነ ቤቱ በአንድ እግር ቆመኮ ማለት ትላላችሁ። እና ለማንኛውም ሁለታችሁን በመነጋገር ችግራችሁን እየፈታችሁ በደስታ መኖር እንጂ ለማንንም ህይወታችሁን እዚህ ጋር ጠባችሁን አታሳዩ። ጥላት ትንሽ ነገር ነው የሚፈልገው፣ ትንሽ ክፍተት። እኔ ይሄንን ማለት ነው የናንተን መለየት፣ የእናንተን ሁል ጊዜ ብጥብጥ ስንት ሰው እንደሚፈልገው ጠንቅቃችሁ ታውቃላችሁ? ሃይሚም ብሩኬም ልጅ አይደላችሁም። ቆም ብላችሁ ልታስቡ ይገባል። በእናንተ መሀል ጥላቻ አያስፈልግም። ሰሞኑን እንኳን ፍቅር በፍቅር ሆናችሁ ብለው ስንቶቹ ሲያሳክካቸው ነበር በየኮመንቱ ስር እባካችሁ እኛ እንወዳችኋለን። እንደምንወዳችሁ መጠን ደግሞ እንድትጣሉብን አንፈልግም። ሁሉ ጊዜም በፍቅር እንድትኖሩልን ነው የምንፈልገው። ጠብ እንኳን ቢኖር በምክክር እንድታሳልፉ በምክክር ሁሉን ነገር እንድትፈቱ ነው እንጂ የምንፈልገው። ተጣልታችሁ ሀይሚን ብትሆን ሻንጣ ይዘሽ ልሄድ ነው ማለት እንደዛ አያስፈልግም። ጣቂ ያለሽ ብሩኬ ያለ አንቺ አንቺም ያለ ብሩኬ ሁለታችሁም አብራችሁ ጭቅጭቁንም ሁሉንም አብራችሁ ለምዳችሁታል። ሁሉንም መዋደዱንም ምንሆንም ምንሆንም አብራችሁ የለመዳችሁት ነገር ነው እና በትንሹም በትልቁም ልሄድ ምናምን እንደዚ ምናምን አያስፈልግም። ሀይሚዬ የኔ እናት የኔ አስተዋይ ይህን ነው ማለት እንፈልገ የኔ ውዶች። እኛ የምንፈልገው ሰላማችሁን ነው፣ ከምንም በላይ የእናንተን ሰላም ነው የምንፈልገው፣ የእናንተን ደስታ ነው የምንፈልገው። ጠባችሁን አንፈልግም። በእርግጥ እኮ ጠብ አይኖርም ማለት አይደለም ያለመግባባት አይኖርም ማለት አይደለም ይኖራል አይደለም ሰውና ሰው ያው እግርም ከድንጋይ ይጋጫል አደለ እንዲህ ቤተሰብ ስለዚህ የኔ ውዶች በእናንተ አያምርም ማን ደስ ይበለው ብላችሁ ለማ ለእነ ጠንፌ የኔ ውድ ሃይምዬ ለነጠንፌ ነው እነጠንፌ ደስ ይበላቸው ብለሽ ነው እኔ ብሩኬን ጥየር ሄር ነው ምናምን የምትዩ ምድረ መሰሪ ጠንፌዎች እ? እንዴ እኔ እኮ አንቺ ሲከፋሽ አይዞሽ ስል እንኳን የማይወዱ ጠንፊዎች እንዳሉ ታውቂያለሽ። አይወዱም። እኔ አንቺን አይዞሽ ካልኩኝ ቡርኬን አትወጁም ነው የምባለው፣ እኔ ማለት ነው። ለዛ ነው ለሀይም የምታሽጋብጩ እባላለሁ፣ እኔ በግሌ ማለት ነው። ያ አይደለም አይሽ፣ ምን ያክል ጥላቻ እንዳለብሽ በአንቺ ላይ ምን ያክል ጥላት እንዳለብሽ፣ እና የዚህን ያክል ነው። የኔ ውድ ሀይሚ የኔ እናት ቡርኬም እንደዛ ማለት ነው። እና ተነጋግራችሁ ችግራችሁን ፍቱ። አደራ አደራ። በእናንተ ጠባይ ያስፈልግም። የኔ ማሮች እኔ እንጃ ውዶቼ፣ እግዚአብሔር ማጭ ይሆናል። ሌለ ምን እንደምል አላቅም። አንዳንድ ጊዜ ቃል ይጠፋብኛል። የምትወዱት ሰው ተጣላሁ ምናምን ብሎ እንደዚህ ሲነግር ግራ ይገባችኋል። ምክንያቱም የምጠብቁት ሌላ የማትጠብቁት ነገር ሲፈጠር በጣም ግራ ትጋባላችሁ። ምንም ማድረግ አይቻልም። ያው የፍቅር ጠብ ነው የተጣላችሁት እና ለማንኛውም ግን ያው ሀይሚ የምሽ ብላ ተመልሳለች። በቃ እንደዚህ ተደማመጡ። መደማመጥ አሪፍ ነው። የሚያስፈልገውም እንደዚህ ነው። በቃ ሌለ አንድ ሰው መሸነፍ አለበት። አንቺ ተሸነፊልኝ፣ ወይም አንተ ተሸነፍልኝ። ክርክር አያስፈልግም። ክርክር የሆነ ንዴትን ብስጭትን ነው የሚፈጥረው ውዶቼ እና ብዙ ስንከራከር ብስጭትን ይፈጥረውልናል እና ወደ ሌላ ነገር ውስጥ ነው የሚከተን። ወደ ዱላ መምዘዝ ወደ ድብድብ ነው የሚከተው እልህ ማለት ነው። እና በእናንተ ውስጥ እልህ አያስፈልግም። መደማመጥ ነው የሚያስፈልገው። ይህንን ነው ማለት የምፈልገው። ይህን ኢማሞች እናንተ መካሪዎች ናችሁ እንጂ እናንተ ተመካሪዎች ልትሆኑ አይገባም። በጭራሽ ማለት ነው። እኛ ከእናንተ ብዙ ነገር እንጠብቃለን እንጂ እናንተ ከኛ ይከብዳል። ለማንኛውም ሀይ የኔ ቅማም ላይኛ አትሆን ይብኝ ይሄ ነው ማለት ንፈልገው የኔ ውድ ቤተሰቦች ደግሞ ሀሳብ እስካየታላችሁ በኮመንት አስቀምጡ፣ ላይክ ሼር አድርጉ። ለቤቱ ደግሞ አዲስ ገነች ቤተሰቡ